ካለው ኢንዱስትሪ ከጊዜ ወደ ጊዜ ደግሞ በከፍተኛ ሁኔታ በተለይ በዚህ ባለፉት ሶስት አመታት በከፍተኛ ሁኔታ እየጨመሩበት ያሉ ሂደቶች አሉ። ኢንዱስትሪው ስለዚህ አሁን አምና ከነበረው 370 ኢንዱስትሪ ወደ 451 ኢንዱስትሪ። አሁን ያለው የምናመርተው ምርት ፔት ፍሌክ ይባላል። ጀነራሊ ፋብሪካችን ፕላስቲክ ሪሳይክሊንግ ነው። ለገበያ የምናቀርበው ምርት ፔት ፍሌክ በመባል ይታወቃል። ሮማቴሪያል የምንሰበስበው ከከተማችን ውስጥ ነው። በከተማችን የሚገኙ ብዙ ስራ ወጣቶች፣ አዛውንቶችን በተለያየ እድሜ ደረጃ ላይ የሚገኙ ስራቶች በየቦታው የሚጣለውን የፕላስቲክ ተረፈ ምርት እየሰበሰቡ በማስቀመጥ ለእኛ በማቅረብ ገቢ እያገኙ ይገኛሉ። ድርጅት ውስጥ በአሁኑ ሰዓት ሀምሳ የሚሆኑ ቋሚ ሰራተኞች አሉ። ከእነዚህ ሰራተኞች ውጭ ደግሞ ሮማቴሪያል ማቴሪያል የማያቀርቡልን በሺህ የሚቆጠሩ ስራ አጥ ወጣቶች ወይም በተለያየ እድሜ ውስጥ የሚገኙ ሰዎች አሉ። ኢንዱስትሪ ለኢንዱስትሪ ራሱ የአንዱ ውጤት ለሌላኛው ደግሞ ግብዓት የሚሆንበትና ኢቭን ለአንዱ ኢንዱስትሪ ደግሞ የተፈጥሮ ሀብት እንደ ግባት ከውጭ ከምናስገባ ይልቅ እዚሁ ካብ ያሉ ማቴሪያሎች እንደ ግባት ተጠቅሞ እንዲሄዱበት ከማድረግ ወያም ብዙ ስራዎች ናቸው ይሰራ። በተለይ አሁን የዚህ የሳሙና ፋብሪካዎች ከዚሁ ሳሚና ፋብሪካ የሚያገኙት እንደ ኑድልስ ነገሮች ከዘይት ፋብሪካ የሚያገኙት ተረፈ ምርቶች ለሳሙና ፋብሪካ የሚጠቅሙበት ድረቶች አሉ። አነስተኛ መካከለኛ ማኑፋክቸሪንግ ኢንዱስትሪ ለከፍተኛ ኢንዱስትሪ ግባት የሚሆንበት ደግሞ እሱ የመውጠር ስራ ምናልባት ትናንሽ ኢንዱስትሪዎች ከፍተኛ ኢንዱስትሪዎች ደግሞ ግባት ሆኖ አሁን እንደምታውቀው ቲዮታ ፋብሪካ ከተለያዩ አገሮች ነው የተለያዩ ጥቃቅን ኢንዱስትሪዎች ናቸው ለነሱ ግባት የሚያቀርቡትና፣ በዚህ ልክ ደግሞ እዚህ ካቢ ያሉ ኢንዱስትሪዎች ደግሞ ለከፍተኛ ኢንዱስትሪዎች ግባት የሚሆንበት ምንስል ደግሞ እሱም እየተፈጠረ መሄድበት እንደሄድበት የማድረግ ስራም አሁን እየሰራ ናቸው ስራዎች አሉ። አሁን ለምሳሌ የዜካቢ ቲቪስ ወይም ሬጅስተር ፋብሪካ አለ ለእነሱ ግብዓት የሚሆነው ብሎኖችና የተለያዩ እንትኖችን የሚያቀርበት ሚዝ የመፍጠር ስራም እሱ እየሰሩና ስራዎች አሉ። ኢቭን እሱም ራሱ በራሱ እዚሁ ያጠቃቀን ከውጭ የሚያስገባውን እዚሁ ሪፕሬስ ያደረገን የመሄድበት ስራዎች የመስራት ስራም አሉ። ስለዚህ ይህን ቀጣይነት ባለመልኩ መስራት ይፈልጋል። ይሄ ትጋት ይፈልጋል ማለት ነው።